የጌታ ሰላም እና ጸጋ ብዛላችሁ ውድ ጌታ ቤተሰቦች፣ ዛሬ ምደተ ማክሰኞ ቅምት ቀምት አራት፣ ከቀኑ አስር ሰዓት ጀምሮ ታላቅ መንፈሳዊ ዝግጅት በክራይስሎኪንቲ ኢንተርናሽናል ቤተክርስቲያን ላይ ተዘጋጅቷል። በዛሬ ፕሮግራም በዚህ ሳምንት የተዘጋባችሁ በር ሁሉ እንዲከፈትላችሁ እጅ በመጫን የምንጸልይ ስለሚሆን ሁላችሁም በስፍራው በመገኘት የእግዚአብሔር ጸጋ በርከት ተካፋይ እንድትሆኑ ይሁን። አድራሻችን ሀዋሳ ዳቶ ሳውዝ ቆጆ ማለፍ እንዳላችሁ ታገኙታላችሁ። እግዚአብሔር በኃይሉ ከፍ ያለው ነገር ያደርጋል። የማይዘጋ በሮችን እግዚአብሔር አምላክ ይከፍትላችኋል። እግዚአብሔርን የምታመሰግኑበትና ቀጣይ ሳምንታት ተረኛ ሆናችሁ ለምስጋና የምትመጡበት ጊዜ ስለሚሆን ሁላችሁም በስፍራው እንድትገኙ ከወዲሁ እጋብዛችኋለሁ። የቆየባችሁ የተበላሸባችሁ ዋጋ ያስከፈለ የቆየ ጉዳይ በሙሉ እግዚአብሔር አምላክ ዛሬ ጣልቃ በመግባት የሚሰራላችሁ ስለሚሆን ሁላችሁም በስፍራው እንድትገኙ በድጋሚ እየጋበዝኩኝ መልእክቱ ለሌላ ሰዎች እንዲደርስላቸው ከወዲሁ ሼር በማድረግ እንድትተባበሩት ይሁን። እግዚአብሔር በያላችሁበት ይጠብቃችሁ። ለበለጠ መረጃ ደግሞ በ0919253423ና በ0916572502 በእነዚህ ስልክ ቁጥሮቻችን በመደወል በቢሮ ላይ ያሉ አገልጋዮችን እንድታገኙት ይሁን። እግዚአብሔር በያላችሁበት ይጠብቃችሁ። ወዳችኋለሁ። ወንድማችሁ ፕሮፌት ሜ ነኝ። ሻሎም